ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። በዳንጉር፣ በጃዊ፣ በዳንግላ፣ በአፈሳና በሰከላ ዙሪያ ጠንከር ያለ ውጊያ እንደተደረገ ለማወቅ ተችሏል። በተደጋጋሚ በተለያዩ የግንባር ውጊያዎች ሽንፈቱን የተጎናጸፈው አረመኔው ሰራዊት የጥላቻ ጥጉን የገበሬውን ሀብትና ንብረት በማውደም እያሳየ ነውም ተብሏል። የዞብል አምባ ክፍለ ጦር አራተኛ በረኛው ሻለቃ ቆቦ ከተማ ዙሪያ ድል ተጎናጽፏል። የራስ አሞራው ውብነህ ብርጌድም በእጀባ ላይ የነበረ የጠላት ኃይል ላይ ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ኃይል 206ኛ ኮር 34ኛ ክፍለ ጦር ከአማራ ጠሉ ስርዓት ጋር በመተባበር የሊዝ ቦታ የሚገዛ ማንኛውም ተቋምም ሆነ ግለሰብ የገዛው ቦታ እንደሚወረስና እርምጃ የምንወስድበት መሆኑን እንዲያውቅና ከድርጊቱ እንዲታቀብ ሲል አስጠንቅቋል። ከጠላት ጋር በማበር በሰራዊቱ ስም የተለያዩ ወንጀሎችን ሲፈጽም በነበረው አባል ላይም እርምጃ ተወስዷል። አስረስ ማረ ዳምጤም ኅዳር 26 ቀን 2018 ዓ ም ባስደመጠው መልእክቱ የገጠምነው ጠላት የተሸነፈ ነው ማለቱ ታውቋል። እነኝህንና ሌሎችንም መረጃዎች በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳቸው አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። የአማራ ፋኖ ብሔራዊ ኃይል የቴዎድሮስ ህዝን የ24 ሰዓት ውሎ ይፋ ባደረገው የህዝብ ግንኙነት መምሪያው ዕለታዊ ዘገባ በዳንጉር፣ በጃዊ፣ በዳንግላ፣ በአፈሳና በሰከላ ዙሪያ ጠንከር ያሉ ውጊያዎች እንደተደረጉ ለማወቅ ተችሏል። የህዝብ ግንኙነት መምሪያው እንዳለውም አማራን በሳምንታት ውጊያ ትጥቁን አስፈተዋለሁ ብሎ የገባው አረመኔው ሰራዊት በአማራ ምድር እንደ ቆሎ እየረገፈ ትጥቁንም እየፈታ ይገኛል በማለት አሳውቋል። ለሶስት ዓመት አካባቢ እየተዋጋ የሚገኘው አረመኔው ሰራዊት በአማራ ፋኖ እየደረሰበት የሚገኘውን ሽንፈት በአፉ ማመን ቢያዳግተውም በየግንባሩ ግን በርካታ ወታደሮቹን እየቀበረ ትጥቁንምና እና ተቆጣጥሮት የነበረውን ቦታም እያስረከበ ቀጥሏል ሲልም አስቀምጧል። ዛሬም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዝ በተለያዩ ግንባሮች ማለትም በዳንጉር፣ በጃዊ፣ በዳንግላ ዙሪያ በማረሚያ ቤት አካባቢ፣ በአፈሳ፣ በሰከላ ዙሪያም በአጉት ጠንከር ያለ ውጊያ ተደርጓል ብሏል። ከ77ኛ፣ 44ኛ፣ 66ኛ፣ 55ኛና 22ኛ ክፍለ ጦሮች የተውጣጣው ኃይል ብርቱ ክንዱን የጠለጣ ጠላት ላይ በማሳረፍ በየግንባሮቹ ሙትና ቁስለኛ አድርጎታልም ብሏል። 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃ እና የ105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት አባይ ላይ ታላቅ ድል ሲጎናጸፉ ሁለቱ ኮሮች በጥምረት አባይ ድልድይና አፈሳ መግቢያ ላይ ከኅዳር 26/2018 ማለዳ ሁለት ሰዓት ጀምሮ እስከ ቀን 6 ሰዓት ድረስ ከፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድልን አስመዝግበው ውለዋል። ጠላት ድል በትግል ወይም ናዳ ከተማንና አፈሳ ከተማን ለመቆጣጠር ከገርጨጭ ከተማና ከወተት አባይ ከተማ በርካታ ኃይሉን በመያዝ እና ከነፍሶ ከፍ እስከ ቡድን መሳሪያ በመታገዝ አፈሳ ከተማ መግቢያ ላይ ሲደርስ አባይ ድልድይ ላይ ማጥቃትን ያደረገ ሲሆን መቶ ሁለተኛ ኮር ሀያ ሁለተኛ ክፍለ ጦር አንደኛ ሻለቃ እና የመቶ አምስተኛ ኮር ሀምሳ አምስተኛ ክፍለ ጦር አንደኛ ሻለቃ በጥምረት የጠላትን ሰራዊት ለጊዜው በስም ያልታወቁ አመራሮቹን ጨምሮ በመደምሰስና በማቁሰል ከባድ ሰብአዊና ቁሳይ ኪሳራ በማድረስ ቀጠናውንም በማስከበር ታላቅ ድል ተጎናጽፈዋል። በዚህ ድንቅ መናበብ በተመዘገበ ታላቅ ድል የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስክሬንና ቁስለኛውንም እያነሳ ወደ መጣበት አቅጣጫ ሸሽቷል። በተመሳሳይ የ105ኛ ኮር 66ኛ ክፍለ ጦርም በጃዊ ቀጠና ዘንዘን ከተባለ ቦታ ላይ ከጠላት ጋር ባደረገው የእጅ በእጅ የልህ አስጨራሽ ፍልሚያ የክፍለ ጦሩ ተወርዋሪ ቃኝና መሐንዲስ ሻለቃ፣ ሁለተኛ ሻለቃ፣ አራተኛ ሻለቃ በጥምረት ያስገኟቸው ድሎችም በህዝብ ግንኙነት መምሪያው ዘገባ ተዘርዝረው ቀርበዋል። በዚህም ከ30 በላይ ወንበር ጠባቂ ሰራዊትን ማሰልሰ ሲቻል በርካቶችንም ከባድና ቀላል ቁስለኛ ለማድረግ ተችሏል። 22 ክላሽንኮ መሳሪያዎችንም መማረክ ተችሏል። 9 የብሬን ጥይት 2 ሸንሸል ከ1000 በላይ የክላሽ ተተኳሾች አራት የእጅ ቦምቦች አንድ የስናይፐር መነፅርን የመሳሰሉትን የጠላት ቁሳቁሶችንም ገቢ ለማድረግ ተችሏል። በሌላ መረጃ የዚሁ የ66ኛ ክፍለ ጦር አምስተኛ ሻለቃ አባላትም በመተከል ዳንጉር ወረዳ የእልፍኝ በተባለ ቦታ ላይ ከጠላት ጋር ትንቅንቅ አድርገው ድል ማግኘታቸውም ተዘግቧል። በዚህም ከአስር በላይ የጠላት ኃይል ተደምስሷል። በርካቶችንም ቁስለኛ ማድረግ ተችሏል። በርካታ ተተኳሾችና ትጥቆችን ማግኘትም ተችሏል። የሰደድ እሳት የሆነው ነበልባሉ ፋኖ የአብይን ገረድ ሰራዊት እየለበለበ አስክሬኑን እያዝረከረከ ወደ ማምቡክ እንዲፈረጥጥ አድርጎታል ሲልም የህዝብ ግንኙነት መምሪያው ተናግሯል። በተደጋጋሚ በተለያዩ የግንባር ውጊያዎች ሽንፈቱን የተጎናጸፈው አረመኔው ሰራዊት የጥላቻ ጥጉን የገበሬውን ሀብትና ንብረት በማውደም እያሳየ ነው ሲልም የህዝብ ግንኙነት መምሪያው አስቀምጧል። አማራውን ሁሉ ባንዳ ብሎ የፈረጀው የብልጽግናው ስርዓት በደረሰበት ሁሉ የደረሰ ሰብልን እያቃጠለ የሚያገኘውን ማህበረሰብ እያፈነ ገንዘብ እየተቀበለ ይገኛል ያለው መምሪያው በአዴት አንጋር፣ ሰቀለ ማርያም እና ዴንሳ ባታ አካባቢ ዱቄት፣ የተከዘነ እህልና በርበሬ ሳይቀረው በመዝረፍና በመበተን የቆመ ሰብልንም በማቃጠል የጥላቻ ጥጉን የሚገባ አሳይቷል ሲልም ገልጿል። የዓለም አቀፍ የጦር ህጎችን በመጣስ ምንም የማያውቅ ንጹሐንን እየጨፈጨፈና ሀብትና ንብረታቸውን እያወደመ የሚገኘውን የብልጽግናውን ስርዓት በየትኛውም መልኩ ልንዋጋው ይገባል ሲልም ጥሪውን አሰምቷል። ለዚህም ሁሉም በከተማም በገጠርም የሚገኝ ማህበረሰብ የሚሰጠውን ግዳጅ በአግባቡ ለመወጣት ዝግጁ ሊሆን ይገባል በማለትም ዘገባውን ቋጭቷል። የዞብል ክፍለ ጦር አራተኛ በረህኛው ሻለቃ ቆቦ ከተማ ዙሪያ ድል ተጎን የምስራቅ አማራ ሁለት ዞብል አምባ ክፍለ ጦር አራተኛው በረህኛው ሻለቃ ቆቦ ከተማ ዙሪያ ልዩ ስሙ ካራይላ አጣዋጋሪያ ላይ የጠላት ኮንክሪት ምሽግን በህዳር 252018 ዓ.ም ሰብሮ በመግባት በርካታ ኃይሉን ሙትና ቁስለኛ በማድረግ ታላቅ ጀብድን ሊፈጽሙ ችለዋል። ጠላት ወደሚመታበት በጅምላ ወደሚመረክበት ቦታ ተስቦ የገባበት ሁኔታ የተፈጠረ ሲሆን በተደጋጋሚ የደፈጣ ጥቃት እየተመታ መሆኑ መካናይዝድ ኃይሉንም በማሸሽ እንደሚገኝ በማሸሽ ላይ እንደሚገኝ ለማወቅ ተችሏል። በቀጣይም በደፈጣና በሽምቅ ውጊያ የማሰላቸትና የማሸማቀቅ እንዲሁም የማፍረስ ስራው ተጠናክሮ የሚቀጥልና ባመቸ ጊዜ ደግሞ ሙሉ ለሙሉ ወደሚደመሰስበትና ወደሚማረክበት መደበኛ ተጋድሎ በማስገባት ድል እናደርገዋለን ሲልም የአማራ ፋኖ ብሔራዊ ኃይል ሚኒሊክዝ አሳውቋል። ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠናት ቴዎድሮስ ህዝብ ሁለት መቶ ስድስተኛ ኮር ሰላሳ አራተኛ ክፍለ ጦር የተሰጠው መግለጫ በዛሬው ዕለት ተነቧል። ክፍለ ጦሩ አገዛዙ የአማራን ህዝብ ለማጥፋት የጅምላ ጭፍጨፋ እያደረገ መሆኑ ይታወቃል ካለ በኋላ አማራ በሄደበት ሁሉ እንደ ጠላት ተቆጥሮ በደሙ ባቀናት ሀገር ላይ መኖር አትችልም ተብሎ በየጊዜው እንዲፈናቀል ተገዷል ሲልም አስቀምጧል። የአማራ ፋኖን ምት መቋቋም ያልቻለው ገዳዩ ስርዓት ንጹሐንን እየጨፈጨፈና እየዘረፈ ይገኛል በሚለው መግለጫው ላይ እንዳስቀምጠው አማራው በኢኮ ኢኮኖሚ እንዲዳከም ባለሀብቶቹን እያሰረ እና እየዘረፈ መሆኑም ሊታወቅ ይገባል ሲል አስቀምጧል። ሰሞኑንም በተለያዩ የክልሉ ቦታዎች ለአብነትም በአዋበል ወረዳ ሉማሜ ከተማ ላይ የብልጽግና ቅልብ ካድሬዎች የተበጀተላቸውን አመታዊ የወረዳውን በጀት በአምስት ወር በመጨረሻቸው ምክንያት ለሚኒሻና ለአድማ ብተና የሚከፈል ደሞዝና የስራ ማስኬጃ ገንዘብን በመጥፋቱ የሊዝ ቦታን እንሸጣለን በሚል ሰበብ ከባለሀብቶችና የከተማው ነዋሪዎች ገንዘብ ለመሰብሰብ በመዘጋጀት ላይ ሆኑ በደጀን ወረዳ 37 የከተማ ቦታዎችን ለመሸጥ ማስታወቂያ በመለጠፍ ለማጫረት በዝግጅት ላይ እንደሆኑም ልጋለጥ ችሏል። ስለዚህም በማለት የክፍለ ጦሩ ባስቀመጠው ማሳሰቢያ እንዳለው ማንኛውም ግለሰብ በዚህ ጊዜ በህይወት የመኖርና ያለመኖር እንጂ ቤት የምንሰራበትና የሀብት መጠናችንን የምናካብትበት ጊዜ ባለመሆኑ ፋኖ ከተደራጀበትና ስርዓቱ ከፈረሰበት ከሐምሌ 2015 ዓ ም ጀምሮ የተገዛ ማንኛውም ቦታ ከህግ አግባብ ውጭ መሆኑ እንዲታወቅና አማራን እየጨፈጨፈ ላለው ስርዓት ተባባሪ ሆኖ መገኘት መሆኑን ተገንዝቦ ሁሉም ከዚህ ድርጊት እንዲታቀብ ሲልም አስቀምጧል። የክፍለ ጦሩ መግረጫ፣ በመጨረሻም እንዳስቀመጠው ይህንን የአማራ ጠል ስርዓት ተባብሮ መጣል ሲገባ የሊዝ ቦታን የሚገዛ ማንኛውም ተቋምም ሆነ ግለሰብ የገዛው ቦታ እንደሚወረስና እርምጃ የምንወስድበት መሆኑን እንዲያውቅና ከድርጊቱ እንዲታቀብ፣ ይህንን ተላልፎ የተገኘ ማንኛውም ግለሰብም ሆነ ተቋም የማያዳግም እርምጃ የምንወስድበት መሆኑን እንዲያውቅ እንላለን ሲልም ገልጾ አስቀምጧል። የራስ አሞራው ውብነህ ብርጌድ በእጀባ ላይ በነበረ የጠላት ኃይል ላይ ጥቃት ፈጽሟል። ኅዳር 26 ቀን 2018 ዓ.ም ዳግማዊ ቴዎድሮስ አምስተኛ ኮር የጥቁር አንበሳ ክፍለ ጦር የራስ አሞራው ውብነህ ብርጌድ ከማክሰኝት በቅርብ ርቀት ላይ ከሚገኘው ፈረንጅ ውሃ ከሚባለው ቦታ ላይ ከጎንደር ወደ ባህር ዳር በርካታ ወታደራዊ ተሽከርካሪዎችን አጅበው በመጓዝ ላይ በነበረ የብልጽግና ሰራዊት ላይ በደፈጣ በፈጸሙት ጥቃት ጉዳት አድርሰውበታል። ጥቃቱ የተፈጸመው ከጠዋቱ ሦስት ሰዓት ጀምሮ ሲሆን ቁጥሩ በእውን የማይታወቅ ሰራዊት ሙትና ቁስለኛ ተደርጓል ሲልም ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ዘርፍ ኃላፊ ፋኖ አብነት ሞላ ተናግሯል። በሌላ መረጃ 206ኛ ኮር ከጠላት ጋር በማበር በሰራዊቱ ስም የተለያዩ ወንጀሎችን ሲፈጽም በነበረው አባሉ ላይ እርምጃ ወስዷል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዝ 206ኛ ኮር 14ተኛ ክፍለ ጦር የጅበላ ሙተራ ሻለቃ አባል የነበረው ዳንኤል አዳሙ የተባለው ግለሰብ የጠላትን ተልእኮ በመቀበል በሰራዊቱ መካከል ግጭት እንዲቀሰቀስ በማሰብ አፍራሽ አሉ ባልታዎችን በመንዛት ለጠላት ወታደራዊ ሚስጥሮችን አሳልፎ በመስጠት የሰራዊቱ አባላትን በማስከዳት የአማራን ህዝብ ባህል፣ ሃይማኖትን ሰዎችና ታሪክ እንዲሁም እሴትን የሚንድ አስተምህሮን በማህበረሰቡ ዘንድ በማሰራጨትና በማስተጋባት ከ25 በላይ የማህበረሰብ ክፍሎችንም አስገድዶ ገንዘብ በመቀበል እንዲሁም በድርጅቱ የተሰጠውን ኃላፊነት ወደ ጎን በመተው ከ700 ሺህ ብር በላይ የድርጅቱን ገንዘብ በመዝረፍ ደብረ ማርቆስ ከመሸገው የአረመኔው ሰራዊት ጋር በጥቅምና በንግድ በመገናኘት የጥይትና የትጥቅ ሽያጭ ላይ የተሰለፈ ሆኖ መገኘቱ ተጋልጦ ታይቷል ተብሏል። ዳንኤል አዳሙ ከጠላት ካድሬዎች ማለትም ከደብረ ማርቆስ ከተማ መረጃና ደህንነት ከሆነው ከሙሉ ለብሰው ከደብረ ኤልያስ አስተዳዳሪ ከሆነው ከሀብታሙ እንዲሁም በደብረ ኤልያስ ከተማ ከመሸገው የመከላከያ መረጃና ደህንነት ከሰለሞን የተሰጠውን ተልዕኮ አሳክቶ ጨርሶ እጁን በመጨረሻ ለመስጠት ሲንቀሳቀስ በቁጥጥር ስር የዋለ ሲሆን በተደረገበት ምርመራ ወንጀሉን ፈጽሞ የተገኘ መሆኑ ተረጋግጦ ግለሰቡን በሰራዊቱ ፊት ወንጀሉን ከጠላት ተልዕኮ ተቀብሎ መፈጸሙን በእምነት ክህደት ቃሉ ማረጋገጡን ተከትሎ 26ኛ ኮር የድርጅቱን ህግና ደንብ መሰረት በማድረግ በቀድሞው የእጅበላ ሙተራ ሻለቃ አባል ዳንኤል አዳሙ ላይ እርምጃውን ወስዷል። ኮሩ በጠላት የተቀነባበሩ ወንጀሎችን በመመርመር ፈጻሚ አካላትን በመለየት በቁጥጥር ስር አድርጎ ምርመራውን የጀመረ ሲሆን በትግሉና በሰራዊቱ መካከል እንዲገቡ ተደርጎ ተልዕኮ የተሰጣቸውን አባላት፣ አመራሮችና የህብረተሰብ ክፍሎችን በመከታተል አስተማሪ እርምጃ መውሰዱን አጠናክሮ እንደሚቀጥልም አስታውቋል። የትግሉን ህልውነት ለማረጋገጥ የሰራዊታችንን የደህንነት ደረጃ አስጠብቀን አጥብቀን እንከታተላለን ሲልም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ህዝ ሁለት መቶ ስድስተኛ ኮር ህዝብ ግንኙነት አቋሙን አረጋግጦ አስቀምጧል። አስረስ ማረ ዳምጤ ኅዳር 26 ቀን 2018 ዓ ም ባስደመጠው መልእክቱ የገጠምነው ጠላት የተሸነፈ ነው፣ ፖለቲካው የተምታታበት ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ የሚያደርገው መላቅጡ የጠፋበት በህዝብ የተናቀ በዓለም ፊት ሞገስን ያጣ አገዛዝ ነው ብሏል። ይህ ውጤት እንዲመጣ ላለፉት ድፍን አራት ዓመታትና ከዚያም በላይ በጠራ መስመር በጽናትና በድፍረት በመታገላችንና በማታገላችን ኩራት ይሰማናልም ሲል አስቀምጧል። ከብዙ መስዋዕትነት በኋላ የ ይህንን ትግል ከግለሰቦች ተጽዕኖ አውጥተን የትውልድ አድርገነዋል። የአማራ የህልውና ትግል ማንም በኪሱ ይዞት የሚዞረው አጀንዳ አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ ደግሞ የሚጥለው እንዳይሆን አድርገነዋል ሲልም ሀሳቡን አስቀምጧል። የፋኖን እንቅስቃሴ ከመንደር አውጥተን የቀጠናው ተጽዕኖ ፈጣሪ ኃይል ማድረግ ችለናል ያለው አስረስ ማረ ዳምጤ የአማራን ፖለቲካም ሆነ በአንክሮ የአማራን ፖለቲካ ዓለም በአንክሮ እንዲያየውም ለማድረግ ችለናል ብሏል። የቀጠናውን ኃይሎች በማስተባበር ኃላፊ ተናፋፊነትን መሸከም የሚችል የአመራር ቋት በመፈጠር ላይ ነውም ብሏል። ድንጋይ ነክሰን ከንጣቂዎችና ከሰንጣቂዎች የጠበቅነውን ትግል ለባለ አድራው ትውልድ እናስረክበዋለን ሲልም ቃል ገብቷል። መሪያቸው በጠላት ጫና በተሰደደባቸውና መንግስታዊ መዋቅር በፈረሰባቸው ጊዜም ጭምር ሀገር ያቆዩት የኢትዮጵያ ህብራዊ ማንነት ከቅኝ ገዢዎች የጠበቁት የአርበኞቹ ልጆች ነን ሲልም የቴዎድሮስ ህዝብ ምክትል ሰብሳቢውና የፖለቲካ መምሪያ ኃላፊው አስረስ ማረ ዳምጤ መልእክቱን ደምድመዋል።